ብስምላህ አራህማን አራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። በአንድ ወቅት ይህ ተከሰተ። ይህን ታሪክ የተረኩልን ፕሮፌሰር ኻሊድ አልጁቤር የተባሉ የልብና የደም ቧንቧ ቀዶ ጥገና ህክምና ባለሙያ በአንድ ጊዜ ንግግራቸው ላይ እንዲህ በማለት ይህን ታሪክ አካፍለውታል። አንድ ጊዜ ሁለት ዓመት ተኩል ለሆነ አንድ ህፃን ልጅ ቀዶ ጥገና አደረኩለት። ቀኑ ማክሰኞ ነበር። ረቡዕ ልጁ ጤነኛ ሆኖ ነበር። ሐሙስ ጠዋት 11 ሰዓት ከሩብ ላይ ያንን ሰዓት በፍጹም አልረሳውም፣ ምክንያቱም ካጋጠመኝ ድንጋጤ የተነሳ ነው። አንዷ ነርስ የልጁ ልብና ትንፋሽ መቆሙን ነገረችኝ። ወዲያው ወደ ልጁ ቸኩዬ ሄድኩና ለ45 ደቂቃዎች የልብ ምት ማሳጅ አደረኩለት በዛ ሙሉ ጊዜ ውስጥ ግን ልቡ አይሰራም ነበር። ከዚያም አላህ ስብሐንሁ ወተዓላ በልጁ ልብ ውስጥ የልብ ምት እንዲመለስ አደረገ። እኛም አላህን አመሰገን ነው። በመቀጠልም የልጁን ቤተሰቦች ስለ ሁኔታው ለማሳወቅ ይርኩኝ። እንደሚታወቀው የህመምተኛ ሁኔታ መጥፎ ሲሆን ለቤተሰቦቹ ማሳወቅ በጣም ከባድ ነው። ይህ አንድ ሐኪም ከሚገጥማቸው በጣም አስቸጋሪ ሁኔታዎች አንዱ ቢሆንም ነገር ግን ሙያዊ ግዴታ ስላለብኝ በጣም አስፈላጊ ነው። ስለዚህ የልጁን አባት ፍለጋ ሄድኩኝ ግን አጣሁት። ከዚያ እናቱን አገኘሁት የልጁ ልብ መቆሙ ባንገቱ ላይ በደረሰ ደም መብሰስ እንደሆነ ነገርኳት። ነገር ግን የደም መብሰሱ መንስኤው አይታወቅም ነበር እና አእምሮው ሞቶ ሊሆን ይችላል ብለን እንሰጋ ነበር። ታዲያ እሷ እንዴት ብላ እንደመለሰችልኝ ትገምታላችሁ? አለቀሰች፣ ወቀሰችኝ? በፍጹም እንደዚህ ያለ ነገር አልነበርም። የልጁ እናት ግን በፍጹም በዚህ ሁኔታ ውስጥ አልነበረችም። በምትኩ አልሐምዱሊላህ፣ ምስጋና ሁሉ ለአላህ ይገባው ብላ ትታኝ ሄደች። ከአስር ቀናት በኋላ ልጁ መንቀሳቀስ ጀመረ። አላህን አመሰገንን። እና የአእምሮ ሁኔታ የተሻለ በመሆኑ ደስ ብሎን ነበር። ከ12 ቀናት በኋላ ልቡ በዚያው የደም መብሰስ ምክንያት እንደገና ቆመ። ሌላ ለ45 ደቂቃዎች የልብ ማሳጅ አደረግንለት። ግን በዚህ ጊዜ ልቡ ምላሽ አልሰጠም። ለእናቱ ምንም ተስፋ እንደሌለ ነገርኳት። እርሷም አልሐምዱሊላህ፣ አላህ ሆይ በማገገም ውስጥ መልካም ነገር ካለ ጌታዬ ሆይ አድነው አለች በአላህ ጸጋ ልቡ እንደገና መስራት ጀመረ። በጉሮሮ ስፔሻሊስት ደመብሰሱን እስኪቆመለት ድረስ ስድስት ተመሳሳይ የልብ መቆም ሁኔታዎች አጋጥመውት ነበር እና ከዚያ በኋላ ልቡ በትክክል መስራት ጀመረ። አሁን ሶስት ወር ተኩል አልፎታል። ልጁም እያገገመ ነበር፣ ነገር ግን አይንቀሳቀስም ከዚያም መንቀሳቀስ እንደጀመረ ጭንቅላቱ ላይ በጣም ትልቅ እና እንግዳ የሆነ መግል የቋጠረበት ቁስለት አገኘም። እንደዚህ አይነት ነገር አይቼ አላውቅም። ለእናቱ ይህን አሳሳቢ ሁኔታ ነገርኳት። እሷም አልሐምዱሊላህ ብላኝ ትታኝ ሄደች። ወዲያውኑ ወደ አእምሮና ለነርቭ ስርዓት ቀዶ ጥገና ሕክምና ክፍል አስረከብ ነው። እነሱም ሕክምናውን መስጠት ጀመሩ። ከሶስት ሳምንታት በኋላ ልጁ ከዚህ ቁስለት አገግመ፣ ግን አሁንም አይንቀሳቀስም። ከዛም ሁለት ሳምንታት አለፉ። እንደገና እንግዳ የሆነ የደም መመረዝ አገኘው። ነገር ግን የሙቀቱ መጠን 41.2 ዲግሪ ሴልሽስ ደረሰ። ለእናቱ ይህን አሳሳቢ ችግር እንደገና ነገርኳት። እሷም በሚገርም ሁኔታ ሰብርና በእርግጠኝነት በተደጋጋሚ አልሐምዱሊላህ እያለች አላህን እያመሰገነች አላህ ሆይ በማገገም ውስጥ መልካም ነገር ካለ አድነው አለች በተቃራኒው ደግሞ ከዚህ ታማሚ ልጅ አልጋ ጎን አንድ እናት ልጇን ታስታምማለች። ከአልጋ ቁጥር አምስት ላይ ካለው ልጅ ጋር የነበረችውን እናት ካየሁ በኋላ በአልጋ ቁጥር ስድስት ላይ ያለ ሌላ ልጅ ለማየት ሄድኩ የዚያን ልጅ እናት ስትጫወት እና ስታለቅስ አገኘኋት ዶክተር ዶክተር አንድ ነገር ያድርጉ የልጁ ትኩሳት 37.6 ዲግሪ ሴልሺየስ ደርሷል፣ ልጄ ሊሞት ነው። በድንገት ተገርሜ እንዲያልኩ አልጋ ቁጥር አምስት ላይ ያለችውን የዚያን ልጅ እናት ተመልከች። የልጇ ትኩሳት ከ41.2 ዲግሪ ሴልሺየስ በላይ ነው። ሆኖም ግን እሷ ታክሳለች እና አላህን ታመሰግናለች። እርሷም እንዲህ ስትል መለሰች። ያቺ ሴት አእምሮዋን የሳተችና ምንም ስሜት የሌላት ናት ብላ መለሰችልኝ። በዚያን ጊዜ አንድ ነቢዩን ሰለላሁ ዐለይሂ ወሰለም ታላቅ ሐዲስ አስተወስኩ። ለታጋሾች ብጽህና ይገባቸዋል። ሁለት ቃላት ብቻ ግን በእርግጥ አንድን ሕዝብ የሚያንቀጠቅጡ ሁለት ቃላት። በሶስት ዓመታት ሆስፒታል አገልግሎቴ ውስጥ እንደዚህ አይነት ታጋሽ እህት አይቼ እሱን መንከባከብ ቀጠልን። አሁን ስድስት ወር ተኩል አልፎታል እና ልጁ በመጨረሻ ከማገገሚያ ክፍል ወጣ። አይናገርም፣ አያይም፣ አይሰማም፣ አይንቀሳቀስም፣ አይስቅም። እናም የሚመታ ልቡን ማየት በሚቻልበት ክፍት ደረት ነበር። እናቱ የልጁን ልብስ አዘውትራ ትቀይር ነበር እና ታጋሽና ተስፋ ያላት ሆና ቆየች። ከዚያ በኋላ ምን እንደተከሰተ ታውቃላችሁ? ከማሳወቂያ በፊት በነዚህ በሁሉም አደጋዎች፣ ሰቃዮችና በሽታዎች ውስጥ ያለፈ ልጅ ምን አይነት ተስፋ አለው ብላችሁ ታስባላችሁ? እና ልጇ ከመቃብር አፋፍ ላይ ያለች እናት አላህን ከመለመንና ከመማጸን ውጪ ሌላ ምንም ማድረግ የማትችል ምን እንደሰራ ትጠብቃላችሁ። ዶክተር ኻሊድ አልጁቤር የታዘበውን እንዲህ በማለት ይተርክልናል። ከሁለት ወር ተኩል በኋላ ምን እንደሆነ ታውቃላችሁ? ልጁ በአላህ ሕዝነትና ለዚህ ታማኝናት እንደ ሽልማት ሙሉ በሙሉ ደህና ሆነ። አሁን እሱ ከዛ ሁሉ መከራና ስቃይ በኋላ ከእናቱ ጋር በእግሩ እየተራመደ ምንም ነገር እንዳልተፈጠረ ነገር ሆኖ እየሮጠ ይከታተላታል። እናም እንደ በፊቱ ጤነኛና ደህና ሆነ። ታሪኩ እዚህ ላይ አያበቃም። እኔን ከልቤ ያንሰቀሰቀኝና ከአይኖቼ መንታንባ እንዳነባ ያስገደደኝ ክስተት ግን የሁኔታ አይደለም፣ ይላል ዶክተር ኻሊድ አልጁቤር። አይኔን በንባይ ሞላው የሚከተለው ክስተት ነበር። ልጁ ከሆስፒታል ከወጣ ከአንድ ዓመት ተኩል በኋላ ከኦፕሬሽን ክፍል ውስጥ የዕለት ስራዬን እየሰራው እንዳለው አንድ የስራ ባልደረባዬ አንድ ወንድ ሚስቱና ሁለት ልጆቻቸው ሊያዩኝ እንደሚፈልጉ ነገረኝ። እነማን እንደሆኑ ጠየቁት እና፣ አላውቃቸውም ብሎ መለሰልኝ። ስለዚህ ለማየት ሄድኩ። እናም የቀዶ ጥገና ያደረግኩለት የዚያው ልጅ ወላጆችን አገኘው። አሁን አምስት አመት ሆኖታል፣ እና ያ ልጅ እንደ ፈካ አበባ በሙሉ ጤና ላይ ነበር፣ ምንም ነገር እንዳልተከሰተበት። ከእነሱ ጋር የአራት ወር አራስ ልጅም ነበር። በደግነት ተቀበልኳቸው። እናም በቀልድ መልክ አባቱን አዲሱ የተወለደው ልጅ 13ተኛ ነው ወይስ 14ተኛው ብዬ ጠየኩት። እኔን እንደሚያዝንልኝ በሚያስደንቅ ፈገግታ ተመለከተኝ። ከዚያም እንዲህ በማለት የቤተሰቡን ታሪክ ይተርክልኝ ጀመረ። ይህ ሁለተኛው ልጅ ነው እና ቀዶ ጥገና ያደረክለት ልጅ ከ17 ዓመታት መሃንነት ሕይወት ቆይታ በኋላ ከአላህ የተሰጠን የመጀመሪያ ልጃችን ነው አለኝ። ይህን ስሰማ ራሴን መቆጣጠር አልቻልኩም እና አይኖቼ በእንባ ተሞሉ። ከዚያም ሳላስበው ሰውየውን እጁን ይዤ ወደ ክፍሌ ጎተትኩት እና ስለ ሚስቱ እንዲህ ብዬ ጠየኩት፣ ይቺ ሚስት ማን ናት? ባለቤቴን ከገቧት በኋላ ለድፍን 17 ዓመታት አትወልድም መሀን ነበረች ከ17 ዓመታት መሀንነት በኋላ የመጀመሪያ ልጇን ስላገኘች ያጋጠሟትን ከባድ ፈተናዎችና አስቸጋሪ ሁኔታዎች በሙሉ በዚያን ያህል ትዕግስት እንዴት ተቀበለች ልቧ ባዶ ሊሆን አይችልም በኢማን በጣም ብርቱ መሆን አለባት ብዬ ስለው ምን እንዳለ ታውቃላችሁ ውድ ወንድሞቼ እናቶቼ በጥንቃቄ አዳምጡ ለ19 ዓመታት ከዚህች ሴት ጋር ትዳር መስርቼ ኖሬያለሁ። እናም በእነዚህ ሁሉ ዓመታት ውስጥ በሸሪያ የተፈቀደላት ምክንያት ካልሆነ በስተቀር አንድም ሌሊት የሌሊ ሰላት አመልጦት አያውቅም። እሷን አንድም ቀን በምንም አጋጣሚ ወሬ ስታወራ፣ ስትቀጥፍ፣ ወይንም ስትዋሽ አይቼ አላውቅም። ከቤቴ ሲወጣ ወይም ስመለስ በሯን ትከፍታለች ለእኔ ዱዓ ታደርግል ለኔ ድዋ ታደርጋለች እና በደስታ ትቀበለኛለች እና በምትሰራው ነገር ሁሉ ከፍተኛውን ፍቅር እንክብካቤ፣ ደግነትና እርህራሄ ታሳያለች። ሰውየው ንግግሩን ሲያጠናቅቅ በእርግጥ ዶክተር እሷ በእኔ ላይ በምትሠራው የተከበሩ መልካም ሥነ ምግባሮችና ፍቅር የተነሣ ዐይኖቼን አንስቼ እሷን ቀና ብዬ ለማየት እንኳን በጣም አፍራለሁ አለኝ። ስለዚህ እኔም እንዲህ አልኩት እናም እንደርሷ ያለች ሴት በእርግጥ ላንተ ትገባሃለች አንተም ለድፍን 17 ዓመታት መሃን መሆኗን አውቀ ሌላ ሚስት ታገባ ታክሰ ጠብቀሃት ጠብቀሃታልና አላህ እንዲህ ይላል በፍርሃትና በረሃብም ከገንዘቦችና ከነፍሶችም ከፍሬዎችም በመቀነስ በርግጥ በእርግጥ እንሞክራቸዋለን ታጋሾችንም አብስር እነዚያን መከራ በደረሰባቸው ጊዜ እኛ ለአላህ ነን እና እኛ ወደ እርሱ ተመላሾች ነን የሚሉትን እነዚያ በእነርሱ ላይ ከጌታቸው የሆኑ ምሕረቶችና እዝነት አላቸው። እነዚያም እነርሱ ቅን የሆኑ ናቸው። ሱራ አልበቀራ ከአያ ቁጥር 155 እስከ 157። ኡሙ ሰለማ የነቢዩ ሰለላሁ ዓለይሂ ወሰለም ሚስት ረድየላሁ አንሃ እንዲህ አለች። የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም እንዲህ ሲሉ ሰማሁ። ማንኛውም ሙስሊም መከራ ሲደርስበትና አላህ ያዘዘውን ማለትም እኛ ለአላህንና እኛ ወደርሱ ተመላሾች ነን። አላህ ሆይ ለመከራዬ ምንዳ ስጠኝ፣ ከእርሱም የተሻለ ስጠኝ የሚል ከሆነ አላህ በምላሹ የተሻለ ነገር ይሰጠዋል። አቡ ሰለማ የቀድሞ ባሏ ሲሞት ለራሴ ከአቡ ሰለማ ማንኛው ሙስሊም ይበልጣል አልኩ። ከዚያም ቃላቱን አልኩኝ እና አላህ በምላሹ የአላህ መልእክተኛን ሰለላሁ አለይሂ ወሰለም ሰጠኝ ትላለች። ሰሒህ ሙስሊም ይህን ይመስላል። ባለቤቱን ቀና ብሎ ለማየት እንኳ በጣም የሚያፍረው ባል በሚል የቀረበው ታሪክ የዛሬን በዚያ በቃ ነው። የአላህ ፈቃድ ሆኖ በሌላ ተመሳሳይ ታሪክ እስክንገናኝ የአላህ ሰላምና እዝነት እንዳይለያችሁ እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ ዓለይኩም ወረሐመቱላሂ ወበረካቱ